እስራኤልና ሃማስ በተኩስ አቁም ስምምነት ወደ አንጻራዊ ሰላም መምጣታቸው የሚታወቅ ቢሆንም ነገር ግን አሁንም ቀጠናው መልሶ ወደ ከባድ ጦርነትና እልቂት እንዲያመራ የሚያደርጉ የተለያዩ መሰናክሎች እየታዩ ነው። ሁለቱ አካላትን ወደ ጦርነት ሊያስገባ ይችላል ተብሎ የሚጠበቀው ደግሞ በመጀመሪያው ዙር የተኩስ አቁም ስምምነት የተደረሰባቸው ጉዳዮች በአግባቡ ተግባራዊ አለመሆን አንደኛው ሲሆን ሌላኛው ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባቀረቡት እቅድ መሰረት በቀጣይ ዙሮች ድርድር ይደረግባቸዋል ተብለው የሚጠበቁት ቅድመ ሁኔታዎች ናቸው። አሁን ላይ ለስምምነቱ መፍረስ ስጋት ናቸው ብላ እስራኤል ከምታቀርባቸው ነገሮች መካከል አንደኛው አሁንም በተለያዩ የጋዛ አካባቢዎች ውስጥ ታጥቀው የሚንቀሳቀሱ የሽምቅ ተዋቂዎች ጉዳይ ተጠቃሽ ነው። ከዚህ ጋር በተያያዘ የሚነሱት ደግሞ በደቡባዊ የጋዛ ክፍል ውስጥ ማለትም በራፋ በሚገኙ የተለያዩ ዋሻዎች ውስጥ ሸምቀው የሚገኙት የሃማስ ታጣቂዎች ናቸው። ቁጥራቸው ከሁለት መቶ በላይ እንደሆኑ የሚገመቱት እነዚህ ታጣቂዎች አሁን በእስራኤል ቁጥጥር ስር በሚገኘው የጋዛ ክፍል ውስጥ የሚገኙ ሲሆን በአካባቢው ያሉት የእስራኤል ወታደሮች ከሚያደርጓቸው እንቅስቃሴዎችና ከሚወስዷቸው እርምጃዎች ጋር በተያያዘ ከእነዚህ ታጣቂዎች ጋር ተደጋጋሚ አለመግባባቶች ውስጥና ግጭቶች ውስጥ እንደሚገቡ የአናዶሉ ዘገባ ያሳያል። ይህንንም ተከትሎ እነዚህ ከሁለት መቶ በላይ የሚሆኑት የሐማስ ተዋጊዎች አሁንም በዋሻ ውስጥ ሆነው የጋዛው የተኩስ አቁም ወደፊት እንዳይራመድ እንቅፋት እየፈጠሩ እንደሆነ የእስራኤል መንግስት ይወቅሳል። የጋዛው የተኩስ አቁም ስምምነት ወደሚቀጥለውና የበለጠ ውስብስብ ምዕራፍ ለማራመድ አደራዳሪዎቹ አካላት በሚያደርጉት ጥረት አዳዲስ እንቅፋት እያጋጠማቸው ባለበት በዚህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አምባሳደርና አማች ጃሬድ ኩሽነር ሰኞ ዕለት ወደ እስራኤል አምርተዋል። የሃማስ ትጥቅ መፍታት፣ የጋዛ መልሶ ግንባታና የወደፊት አስተዳደር፣ እንዲሁም ዓለም አቀፍ የጸጥታ ኃይል ወደ ግዛቱ ማሰማራትን ጨምሮ ወሳኝ ናቸው ተብለው የሚጠበቁት ቅድመ ሁኔታዎች እስካሁን ወደ ድርድር አልተገባባቸውም። በነዚህም ወሳኝ ጉዳዮች ላይ በቀጣይነት ይደረጋል ተብሎ የሚጠበቀውን ድርድር በተመለከተ እስካሁን ከሁለቱም ወገን ሆነ እንደ አሜሪካ ካሉት አደራዳሪዎች በኩል በዚህ ቀን ይደረጋል ተብሎ የተቀመጠ የጊዜ ሰሌዳ የለም። እነዚህ ያልተፈቱ ችግሮች ባሉበት ወቅት በእስራኤል ቁጥጥር ስር ያለውን አካባቢ የሚያመለክተውን ቢጫ መስመር ከሚባለው ደቡባዊ ከተማ በራፋ ዋሻዎች ውስጥ እንዳሉ የሚታመኑ በርካታ የሃማስ ተዋጊዎች ጋር በተያያዘ በቅርቡ ሌላ ፈተና ብቅ ብሏል። ባለፈው ሳምንት የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ትጥቃቸውን ለሚፈቱ ተዋጊዎች ይቅርታ ሊሰጥ እንደሚችልና ይህ ዋሽንግተን በቀሪው የጋዛ ክፍል ተግባራዊ ለማድረግ ለምትፈልገው እቅድ አጋዥ ሊሆን እንደሚችል ተናግረዋል። ትክክለኛ የተዋጊዎቹ ቁጥር እየተረጋገጠ ባይሆንም ስቲቭ ዊትኮፍ ግን 200 ተዋጊዎች አሁንም ድረስ ዋሻው ውስጥ እንዳሉ ተናግረዋል። እንደ ሮይተርስ ዘገባ ከሆነ ኩሽነርና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትላንትናው ዕለት በኢየሩሳሌም ባካሄዱት ስብሰባ ላይ ጉዳዩን ተወያይተውበታል። በውይይታቸውም በደቡባዊ የጋዛ ክፍል ማለትም ራፋ ውስጥ መሽገው የሚገኙ ከሁለት መቶ በላይ የሃማስ ታጣቂዎችን ከፍልስጤም ውጭ ወደሚገኝ ስፍራ ለማስፈር ከስምምነት ላይ መድረሳቸው ተነግሯል። አሁን ታጣቂዎቹን ከስፍራው ለማስወጣት የተያዘው እቅድ ደህንነቱ በተጠበቀ መልኩ መሆን እንደሚኖርበት ጀርድ ኩሽነር ተናግረዋል። እቅዱ ታጣቂዎቹን በሌላ ገለልተኛ አገር ለማስፈር ያለመ ቢሆንም እስካሁን ታጣቂዎቹን ተቀብሎ ለማስፈር ፈቃደኛነቱን የገለጸ አገር የለም ሐማስ ቀደም ሲል ተዋጊዎቹ እጅ እንደማይሰጡና እስካሁን ድረስ በእስራኤል ውድቅ ሲደረግ የቆየው ደህንነቱ የተጠበቀ መንገድ እንዲሰጣቸው መጠየቁ የሚታወስ ሲሆን የአሁኑን የሐማስና የአሜሪካ ዕቅድ በተመለከተ ግን የሰጠው ምላሽ የለም። ከእስራኤል በኩል ዛሬ ላይ የተሰማው መረጃ ደግሞ ከአሜሪካ ጋር በመሆን በራፋ የሚገኙትን የሃማስ ተዋጊዎች ማስወጣት በሚለው ሀሳብ ላይ ከስምምነት ቢደረስም ታጣቂዎቹ ግን እስካሁን ምንም አይነት የፈቃደኝነት ምላሽ አለመስጠታቸውን ያስረዳል። በሃማስና በእስራኤል መካከል የተፈጸመው የመጀመሪያ ዙር ስምምነት ላይ የሚነሱ አለመግባባቶች እንዳሉ ሆነው ደግሞ በቀጣይነት መቼ እንደሚካሄድ ባልታወቀው ሁለተኛ ዙር ድርድር ላይ ለውይይት ይቀርባሉ ተብለው የሚጠበቁት ጉዳዮችም አሁን ያለውን አለመግባባትና መካሰሶች ይበልጥ የሚያባብሱ አለፍሲልም አለፍ ሲልም ጦርነቱ ተባብሶ እንዲቀጥል የሚያደርጉበት ዕድል እንዳለ እየተገለጸ ነው። በቀጣዩ ድርድር ይቀርባሉ ተብለው ከሚጠበቁት የመደራደሪያ ሀሳቦች መካከል የሐማስ ትጥቅ መፍታትና ከየትኛውም የጋዛም ሆነ የፍልስጤም ቀጣይ የአስተዳደር ስርዓት ውጪ እንዲሆን የሚጠይቁት ተጠቃሽ ናቸው። በመካከለኛው ምስራቅ የትራምፕ ልዩ መልእክተኛ የሆኑት ስቲቭ ዊትኮቭ ባሳለፍነው ሳምንት በማያሚ በተካሄደ አንድ ፎረም ላይ ባደረጉት ንግግር ሐማስ ትጥቁን ለመፍታት ፈቃደኛ መሆኑን ተናግረዋል። ራሳቸው ስቲቭ ዊትኮፍ እና የትራምፕ አማካሪ የሆኑት ጄርድ ኩሽነር ከሐማስና እስራኤል ድርድር አስቀድመው ከሐማስ ጋር ውይይት ባደረጉበት ወቅት ቡድኑ ትጥቁን ለመፍታት ፈቃደኝነቱን ገልጾላቸው እንደነበር አስታውሰዋል። አሁንም ቢሆን ሐማስ ያንን ቃሉን ይጠብቃል ብለን እንጠብቃለን የሚሉት ዊትኮፍ፣ ይህ ካልሆነ ግን አሜሪካና አጋሮቿ የጋዛን መልሶ ግንባታ በተመለከተ የያዟቸውን እቅዶች ለመተግበር እንደሚቸገሩ ገልጸዋል። ይሁን እንጂ ሐማስ እንዲህ በቀላሉ ትጥቁን ፈቶ ይቀመጣል ተብሎ አይታሰብም። አንድ የሐማስ ከፍተኛ የፖለቲካ መሪ ከአንድ ዓመት በፊት አድርገውት በነበረው ንግግር ቡድኑ ከእስራኤል ጋር ዘላቂ የተኩስ አቁም ስምምነት ለመፈራረምና ወታደራዊ ትጥቁንም ቢሆን ሙሉ በሙሉ የመፍታት እቅድ እንዳለው ገልጾ ነበር። ነገር ግን ይህንን ከማድረጉ በፊት በእስራኤል በኩል መፈጸም አለባቸው ሲል የሚያስቀምጣቸው የበዙ ቅድመ ሁኔታዎች አሉት። ከእነሱም መካከል የእስራኤል ጦር በጋዛ ውስጥ እንዲሁም በሌሎች የፍልስጤም አካባቢዎች ተቆጣጥሯቸው ከሚገኙ አካባቢዎች ለቆ እንዲወጣ የሚጠይቀው ተጠቃሽ ነው። ይህ ቅድመ ሁኔታ ባለፉት ሁለት ዓመታት በተካሄደው ጦርነት የእስራኤል ወታደሮች የተቆጣጠሯቸውን አካባቢዎች ብቻ ሳይሆን በተለምዶ የስድስቱ ቀን ጦርነት ተብሎ በሚጠራውና በ1967 በተካሄደው ጦርነት የእስራኤል ጦር በኃይል ተቆጣጥሯቸው የሚገኙ የዌስት ባንክ አካባቢዎችንም የሚጨምር መሆኑ ሐማስ በቀላሉ ትጥቁን የሚፈታ አለመሆኑን የሚያሳይ ተደርጎ ተወስዷል። በዛ ላይ ደግሞ ሐማስ ካልተደመሰሰ ምንም የደህንነት ዋስትና የለኝም የምትለው እስራኤል ይህንን የሐማስ ጥያቄ ትቀበለዋለች ተብሎ አይጠበቅም። እናም የእስራኤል ጦር ከእነዚህ አካባቢዎች ሙሉ በሙሉ ለቆ በወጣ ማግስት ትጥቁን እንደሚፈታ ያስታወቀው ሐማስ ከትጥቅ መፍታቱ በኋላም ራሱን ከወታደራዊ ቡድን ወደ ሰላማዊ የፖለቲካ ፓርቲነት እንደሚቀይር ገልጿል። ሐማስ ከእስራኤል ጋር ባካሄዳቸው የተኩስ አቁምና የእስረኞች ልውውጥ ተሳታፊ የነበሩት አልሃያ በበኩላቸው ሐማስ ዌስት ባንክን ከሚያስተዳድረው ፋታህ ጋር በመዋሃድ ጋዛንና ዌስት ባንክን የሚያስተዳድር የአንድነት መንግስት ለማቋቋም ፍላጎት እንዳለው አንስተዋል። ይህም ቢሆን ሐማስ ከየትኛውም የጋዛ ፖለቲካዊ እንቅስቃሴ የተገለለ መሆን አለበት የሚሉት እስራኤል እና አሜሪካ የሚቀበሉት አይሆንም። ቀጣዩን ስምምነት ከወዲሁ ስኬታማ አይሆንም ከሚያስብሉት ነገሮች መካከል አንዱ ደግሞ ጋዛ ወደ ሰላማዊና የሲቪል አስተዳደር እስከምትመለስ ድረስ የጋዛን ደህንነት ማን እያስጠበቀ ይቆይ የሚለው ጥያቄ ነው። ከተለያዩ ወገኖች የጋዛን ሽግግር በተመለከተ ወታደሮቻቸውን የሚያሰማሩ አገራት ጉዳይ ራሱን የቻለ ያለመግባባት ምንጭ ሲሆን እየታየ ነው። አሜሪካም ብትሆን በጋዛ ይሰማራል ተብሎ በሚጠበቀው የበርካታ አገራት ጦር ውስጥ አንዷ ለመሆን እንደምትፈልግ በውጭ ጉዳይ ሚኒስቴር ማርኮ ሮቢዮ በኩል ይፋ አድርጋለች። ነገር ግን በተልዕኮ በሚሳተፉ አገራት ላይ እስራኤል ፈቃደኛ መሆን እንዳለባት ተናግረው ነበር። በጋዛ ይሰማራሉ ተብለው ከሚጠበቁትና ዝግጁነታቸውንም ካሳወቁት አገራት መካከል የተባበሩት አረብ ምሬት፣ ግብፅ፣ ኳታር፣ ቱርክ፣ ኢንዶኔዥያና አዘርባይጃን ዋነኛዎቹ ቢሆኑም እስራኤል ግን በተለይ የቱርክን በዚህ የሰላም አስከባሪዎች ቡድን ውስጥ መካተት እንደማትቀበለው ገልጻለች። ለዚህም ዋነኛው ምክንያት የጋዛው ጦርነት መጀመሩን ተከትሎ በእስራኤልና በቱርክ መካከል እሰጣ ገባዎች በመፈጠራቸው ሲሆን በተለይም የቱርኩ ፕሬዝዳንት ጣይብ ኤርዶጋን እስራኤል በጋዛ ስታካሄድ የነበረውን ከፍተኛ ድብደባ አጥብቀው ሲያወግዙ እንደነበረ ይታወሳል። ሰላም አስከባሪዎቹን በተመለከተ ከእስራኤልም ሆነ ከአሜሪካ በኩል የወሳኝነቱን ድርሻ ለመያዝ እየተላለፉ ያሉ መልእክቶች በስፋት እየተደመጡ ቢሆንም ከሃማስ በኩል ግን እስካሁን የተባለ ነገር የለም። ይሁንና ከዚህ ቀደም በጋዛ የሚሰማሩትን ኃይሎች በተመለከተ የነበረው አቋም አሁን በእስራኤል ይሁንታ ብቻ የሚገቡ አገራትን በቀላሉ ይቀበላል ተብሎ አይጠበቅም። በተለይም ደግሞ እንደ አሜሪካ እና ሌሎች ምዕራባውያን ያሉት አገራት በሰላም አስከባሪነት ወደ ጋዛ መግባታቸውን በፍጹም የሚቀበለው እንዳልሆነ መግለጹ ይታወሳል። ምክንያቱም ደግሞ በሰላም አስከባሪነት ስም የጋዛን ብሎም የፍልስጤምን ነጻነት አሳልፈን አንሰጥም የሚል ነው።